አዲስ አበባ በዚህ ሰዓት ያለው የትራፊክ ፍሰት እንቅስቃሴ ምን ይመስላል? እንደተለመደው ጉግል ማፕን ተጠቅመን አጠቃላይ የአዲስ አበባ ገጽታን በጥቂቱ ለእናንተ ለማስመልከት እንሞክራለን። በተለይ ደግሞ እስቲ ለዛሬው ነጻ የሆኑ አካባቢዎችን እንጠቁማችሁ። ጉግል ማፓችን እንደሚያሳየን ከሆነ በተለይ ሰንጋተራ አካባቢ የትራፊክ ፍሰቱ ጤናማና ቀለል ያለ ይመስላል በአሁን ሰዓት ወደ ላይ ከፍ ስንል ደግሞ አዲስ ከተማ አካባቢ አንጻራዊ የትራፊክ መጨናነቅ ይታያል። ያሁን ላይም እንደምንለው የትራፊክ እንቅስቃሴው በዚህ ሰዓት ትንሽ መጨናነቅ ያጋጥመዋል። ወደ ታች ወረድ ስንል ጎላ ሰፈር አካባቢም እንደምንመለከተው የተሳለጠና ነጻ የሆነ መንገድ ክፍት መንገድ መኖሩን ነው የሚያመላክተን። ወደዚህ ሻገር ስንል አዋሪ አካባቢም የትራፊክ ፍሰቱ ጤናማ ይመስላል። ወደ ምረጥንላችሁ አካባቢ እና ዛሬ ደግሞ የምንመለከተው በተለይ የካቲት 12 አካባቢን ይሆናል። እዛ ስፍራ ባልደረባችን አለ። በጥቂቱ ለመመልከት ያህል ግን ጉግል ማፓችን ላይ እንደምንመለከተው ከሆነ ወደ አብዛኛው አቅጣጫ የሚወስደው መንገድ አሁን ባለው ሰዓት ነጻ ይመስላል። ለምሳሌ ወደ ታች ወደ አራ ኪሎ የሚወስደውን ብንመለከት መስመሩ አረንጓዴ ነው። ይህም ማለት የትራፊክ ፍሰቱ ጤናማና ቀለል ያለ በመሆኑ አሽከርካሪዎች እንግዲህ እንደፈለጉት መንቀሳቀስ ይችላሉ ማለት ነው። በተቃራኒ አቅጣጫ ወደ ፒያሳ የሚወስደውም በተመሳሳይ ነፃ ይመስላል ጥቂት ብቻ መጨናነቆችን ያመላክታል። ወደ መገናኛ የሚወስደውና ከመገናኛ ወደዚህ አካባቢ የሚያመጣው መንገድ አንጻራዊ መጨናነቆች ይታዩበታል። እንግዲህ እኛ ይህንን ያህል ካል ናችሁ በስፍራው የሚገኝ ባልደረባችን አለና ከሱ ጋር ቆይታ የምናደርግ ነው የሚሆነው። ባልደረባችን መሀመድ ኑር እንደምን አምሽተሃል? ባለህበት አካባቢ ያለው አሁናዊ የትራፊክ እንቅስቃሴ ምን ይመስላል? አደርሰን አመሰግናለሁ። ጸጋ ኤምኤን 24/7 እንደሚታወቀው በየቀኑ እንግዲህ በመዲናችን አዲስ አበባ በተለያዩ አቅጣጫዎች የሚገኙ የትራፊክ እንቅስቃሴዎች ምን ይመስላሉ፣ ተጠቃሚዎችስ የትኛውን አማራጭ መጠቀም አለባቸው የሚለውን መረጃ ወደ ተመልካቾቹ ያደርሳል ማለት ነው። ዛሬም እንግዲህ መገኛችንን ያደረግነው የካቲት አካባቢ ስድስት ኪሎ አደባባይ ወይም ደግሞ የካቲት አደባባይ ነው የምንገኘው። እዚህ አካባቢ ላይ እንግዲህ እንደሚታወቀው መኪኖች ወደ ተለያዩ አቅጣጫዎች የሚጓዙበት አደባባይ ነው። ወደ ፒያሳ፣ ወደ መገናኛ ወደ አራት ኪሎ እና እንዲሁም ደግሞ ወደ ሽሮ ሜዳ አቅጣጫ የሚጓዙበት ስፍራ ነው። እንግዲህ በዛሬው እለት እዚሁ አካባቢም ብዙ መጨናነቆች እንደሌሉ ለመመልከት ችለናል። ይህንን ደግሞ ሂደት እንቅስቃሴ በመቃኘትና እንዲሁም ደግሞ የተሳለጠ እንዲሆን አካባቢውን እያስተባበሩ የሚገኙ ትራፊኮች መኖራቸውንም ለመመልከት ችለናል። ከነዚህ መካከልም እዚሁ አጠገቤ ምክትል ኢንስፔክተር ጸጋዬ አጠገቤ ይገኛሉ። አጠቃላይ ደግሞ ምን ይመስላል እንዲሁም ደግሞ ተጠቃሚዎች መንግስት የትኛውን አማራጭ መጠቀም አለባቸው የሚለውን ጉዳይ ወደ እናንተ የሚያደርሱልን ይሆናል። በመጀመሪያ አመሰግናለሁ ምክትል አመሰግናለሁ ምክትል ኢንስፔክተር ጸጋዬ ዘነበ እባላለሁ። ለዚህ ፕሮግራም በመጋባዛቸውን እናመሰግናለን። እንደኛ እንዳያችሁት ያው በአሁኑ ሰዓት በስድስት ኪሎ አካባቢ ላይ ያለው የትራፊክ በአራቱ ማቅጣጫ ላይ ያለው ከሽሮ ሜዳ ወደ ቅድስተ ማርያም ወይም ከመገናኛ ወደ ስድስት ኪሎ መምጫ ወይም ከሰሜን ሆቴል ወይም ከጎርጊስ መምጫው አካባቢ ላይ ያሉት የትራፊክ በአራቱ ያለው ሰላማዊ እንቅስቃሴ እንደመሆናቸው መጠን የትራፊኩም እንቅስቃሴ ያው ሰላማዊ እንደመሆኑ መጠን፣ በእግረኞች ዙሪያ ላይ ግን ያው ያጠቃቀም ሂደቶች በትንሽ ቻለተኝነት ባህሪ የሚያሳዩ ሁኔታዎች ስላሉ እግረኞች በዜብራ ላይ መጠቀም እንዳለባቸውና ና አሽከርካሪዎች ደግሞ ዜብራዎች ባሉበት አካባቢ ላይ ወይም አደባባይ ደሴቶች ባሉበት አካባቢ ላይ ለእግረኞች ቅድሚያ በመስጠት የግዴታቸውና ትራፊክ አደጋ እንዲከላከሉና ና በመሰረተ ልማቱም በኩል ያሉትን የመንገድ መስፋት ጋር በተያያዘ አሽከርካሪዎች የጥንቃቄ አነዳዶችም ስላሉ ከግንዛቤ አንጻርም እግረኞች የተወሰነ ክፍተቶች ስላሉ ይህን ደግሞ ኃላፊነት የሚሰማን አሽከርካሪዎች እንደመሆናችን መጠን ኃላፊነቱ በሚገባ ራሳችን ተወጥተን በሚገባችን ፍሰቱ በተሳለጠ መልኩ ደግሞ የትራፊክ መጨናነቅ የሚያጋጥሙ ቦታዎች ላይ እንደ ምሳሌ በቅድስተ ማርያም፣ በአራት ኪሎ አድርገን፣ በጊዮርጊስ በራስ መኮንን አማራጮች መጠቀም እንደሚቻል ነው። ከዛ ውጪ ያለው የትራፊክ እንቅስቃሴ ይታወቃል። በወቅቱ ደግሞ 12 መድኃኔዓለም ሚካኤል እንደመሆነ መጠንም በርካታ መመናን በዚህ አካባቢ ላይ የሚንቀሳቀሱ እግረኞች ስላሉ አሽከርካሪዎች ቅለማ ላይ የተወሰነ ክፍተቶች ስላሉ ጥንቃቄ በተሞላበት ቢያሽከረከሩ ከአደጋ ራሳችንም የቤተሰብ የተጎጂ ቤተሰብም የምንጠቅበት ከነዚህ እንዲከላከል ነው የምለው። ምክትል ምክትል ኢንስፔክተር ጸጋዬን እጅግ አርገን እናመሰግናለን። እንግዲህ የካቲት አደባባይ ላይ በአጠቃላይ ያለው የትራፊክ ፍሰት ይህንን ይመስላል። በተለይ ደግሞ ተጠቃሚዎች የትኛውን አማራጭ መጠቀም እንዳለባቸው ጭምር ምክትል ኢንስፔክተር እንግዲህ ያስተላለፉትን ሀሳብ በመቀበል ተጠቃሚዎችም እሳቸው ያስቀመጡትን አቅጣጫ እንድትጠቀሙ እያልን ለአሁኑ ያለን የካቲት አካባቢ የትራንስፖርት እንቅስቃሴ ይህንን ይመስላል። ጸጋ አመሰግናለሁ። አመሰግናለሁ መሐመድ ኑር፣ እንዲሁም ምክትል ኢንስፔክተር ጸጋይ መልካም ምሽት ይኑላችሁ። ተመልካቾች እንግዲህ ቀደም ሲል እንደተነሳው በአካባቢው ያለው የትራፊክ ፍሰት እንቅስቃሴ ይህንን ይመስላል። ምክትል ኢንስፔክተር ጸጋይ ግን ያነሱት አንድ ነገር ነበር። ተሽከርካሪዎች ላይም አሽከርካሪዎች ላይም እንዲሁም ደግሞ እግረኞች ላይም የሚታዩ የመንገድ አጠቃቀም ክፍተቶች አሉ። እነዚህ ደግሞ አደጋን በማባባስ በኩል ትልቅ የሆነ አስተዋጽኦ ነው ያላቸውና ይህንን ለመቀነስ ሁላችንም ኃላፊነት አለብን። በመንገድ ላይ ያላችሁ ሁሉ በሰላም ወጥታችሁ በሰላም እንድትገቡ እንመኝላችኋለን።